ዋሻን አስመልክቶ የተጠቀሰ ታሪክ አለ ማለት ነው። በውስጥ አላህ ዝም ብሎ በከንቱ አይሰይምም ስሞችን። ታዲያ ዋሻ ምንድን ነው? ባለፉት ከነቢዩ ሰለላሁ ዓለይሂ ወሰለም በዘመን በፊት የነበሩ አማኞች ናቸው፣ ወጣቶች ናቸው። እነዚህ ወጣቶች እምነታቸው በታወቀባቸው ጊዜ የሀገሪቱ ንጉስና የሀገሪቱ ህዝብ እንዳለ እነሱን ለማጥፋት ወይንም ደግሞ እምነታቸውን ወደ ነበሩበት ተመለሱ፣ ካልሆና እንገላቸዋለን፣ ብላ ያሳዷቸው። በዚያን ጊዜ እነዚህ ሰዎች አይ፣ በፍጹም ዲናችንን ሃይማኖታችንማ አንቀይርም። አንድና ብቸኛ የሆነውን አንድ አምላክ የሰማይ የምድር ጌታ የሆነውን አላህን በብቸኝነት እናመልካለን እንጂ በፍጹም ዳግም ወደ ባዕድ አምልኮ አንመለስም፣ በማለት እምነታቸውን ይዘው ሸሹ። አላህ ዝም ብሎ በከንቱ ይመስላችኋል? ዝም ብሎ የሚያነሳው ላይ አይደለም፣ ትምህርት እንድንወስድ ነው። በማመንህ ምክንያት ቤተሰብህ ሁሉ የአካባቢህ ሰው ሁሉ አዛ ካደረጉህ ልክ እንደነዚህ ሰዎች እንድትሄድ ነው። አላህ ዝም ብሎ በከንቱዋን ለሚያነሰው ታሪክ ዝም ብለህ አንብበህ እንድናልፍ አይደለም። እየውታችኋል። አማኝ ሆነው በእምነታቸው ላይ አዛ ከተደረጉ በምን መልኩ ሰዎች መሄድ አለባቸው የሚለውን ትምህርት ሊሰጠን ዘንድ ነው ይሄን የቁርአን አንቀጽ ያመጣው። እየውታችኋል። ከዚያ እነዚህ ሰዎች ወደ ሸሹ ወደ ዋሻ ውስጥ ገቡ፣ ወደ ዋሻ ውስጥ ገቡ። አላህ የሚደንቅን ተኣምር በእነርሱ ላይ አደረገ። ዓሳዬ ታዲያ ገና ሲጀምር ምን ይላል? አም ሐሲብተ አንነ አስሓብ አልከህፊ ወረቂሚ ካኑ ሚን ኣያቲና ዓጀባ ይላል። የዋሻው ባለቤቶች ካኑ ሚን ኣያቲና ዓጀባ፣ እጅግ በጣም ከአስደናቂ ተኣምራቶች መካከል ናቸው እያለ ይገልጻቸዋል። በእነርሱ ላይ ያደረገው ተኣምር ነው።

ሀይይእ ለና ሚን አምሪና ረሽዳ እንግዲህ ከነገራችን ከጉዳያችን ላይ ቅኑን መንገድ አዘጋጅልን፣ ለኛ መልካሙን አዘጋጅልን ብለው ለምነውት ጉዟቸውን ቀጠሉ። አላህ ለነርሱ ታዲያ ይህንን ዱዐቸውን ሊሰማቸው ነው። ልዩ እንክብካቤ ሊያደርግላቸው ነው። በእነርሱም ላይ ተአምር ሊያደርግ ነው። ተአምሩ ምንድን ነው? አያት ብሎ ነው የገለጸው። አንዲት ተአምር አይደለም፣ በእርሳቸው ላይ ያደረጉት ተአምራቶች ነው ያለው። የመጀመሪያው ተአምር ምንድን ነው? ዋሻ ውስጥ በገቡ ጊዜ ለ309 ዓመት ያክል እንቅልፍ ለቀቀባቸው። በቃ እንዲተኛው አደረጋቸው፣ አልሞቱም። የሚያጀማ እንቅልፍ ተኝቶ ለ309 ዓመት። ተአምር ማለት ከልምድ ወጣ ያለ የሆነ ነገር ነው። አይደለም ሰው ተኝቶ ይህን ያክል ጊዜ ሊቆይ ይችላል ወይ? አይቆይም። ወለቢቱ ፊ ከህፊህም ሠላሰ ሚአተ ሲኒን ወዝዳዱ ቲስዓ ይላል። በዋሻቸው ውስጥ 39 ዓመት ቆዩ፣ 9 ዓመትን ጨመሩ ይላል። 39 ዓመት ልክ ሲነሱ ጊዜ ምን ያክል እንዲሰማቸውን ያደረገው አላህ አንዲት ቀን ወይ ግማሽ ቀን የተኙ ያክል እንዲሰማቸው አደረገ። ሁለተኛው ተኣምር ይሄ ነው። ሶስት መቶ ዘጠኝ ዓመት አለ። በተነሱ ጊዜ ተጠየቁ ተጠያየቁ፣ እርስ በርሳቸው ልክ እንዲሁ በመካከላቸው እንዲጠያየቁ ቀሰቀስኳቸው። ከም ለቢትቱ ምን ያክል ጊዜ የቆየ ነው፣ በዚህ ዋሻ ውስጥ ቃሉ ለቢትና የውመን አው ባዕይን አንድ ቀኑ የግማሽ ቀን የቆየ ነው አሉ። ቃሉ ረብኩም አዕለሙ ቢማ ለቢትቱም ከመካከላቸው አንዱ ምን አላ? ስለቆየ ነው በዋሻ ውስጥ ጌታችን አላህ ነው የሚያውቀው አለ። ከዚያ በኋላ ይሄ ነው ሁለተኛው ተአምር። ሶስተኛው ምንድን ነው? በገቡ ጊዜ በዋሻ ውስጥ ጠላቶች መጥተው አጊተዋቸው ነበር ወይ ዋሻውን አሁ አጊተውታል።

ሰ ሌላ ተአምር ይለ ት መሐመድ ሆይ፣ ብትሄድ እንዚያ ሰዎች እነሱ እንቅልፋቸውን ተኝተው ነው። ል ም ት የሚ ተ ሌላው የተደረገላቸው እንክብካቤ ወደ ቀኝና ወደ ግራ ያገላብጣቸዋል። ከተኛ ይበሰብሳል። ይሄ ነው። ነገር ግን አላህ መላእክትን ይልክላቸው ነበር፣ ወደ ቀኝ ወደ ግራ እንደዚህ የሚያገላብጧቸው። ወኑቀልብሁም ዛተል የሚን ወትሽማል። ሌላው ምንድን ነው? ወከልቡሁም ባሲጡን ዚ ውሻው በር ላይ ተቀምጦ እግሮቹን ዘርግቶ ልክሱም ህያው መስሎ ተቀምጧል። ቦታቸው ውሻ ተከትሏቸው ነበርና አላህን በእስልምና ውሻ ይጠላል። በትልሶች ላይ ውሻ አይጠላም። ያው ታሪኩ ተገልጾለታል። ያደረገው እነዚህን ሰዎች ሊከተል ያኔ ሊጠብቅ ተከትሎ ነበር። ገብታችኋል አይደለ? ይሄ ውሻ ዋሻው በር ላይ ተቀምጧል። ወከልብሁም ባሲጡን ዝራዐይህ ቢልወሲድ ውሻው እግሮችን ዘርግቶ ልክ በሩ ላይ ተቀምጧል። የአላህን ስራ ተመልከቱ። ውሻው ውስጥ አይደለም የገባው፣ በሩ ላይ ተቀምጧል። ጠባቂ ይመስሎ እነሱን ማንም እንዳይቀርብ አይነት ነገር ስትሄድ እንደዚህ እንዲበሰብስ አላደረገውም። ከእነርሱ ጋር እንዲቆይ ያደረገው አላ ቻል

የህዝቦቹን ማንነት ማነት እየገልጻል። እነዚያ ህዝቦች እርሳቸውን ለመያዝ እዛ እንዳሉ ተረድተዋል። እነዚያ የሀገሪቱ መንግስታቶች እና እነሱን ያሳደዷቸው ግን ለመያዝ በሚመጡ ጊዜ እነርሱን ወደ ዋሻው ሸሽተው ይዞራሉ፣ እየሮጦ ይሄዳሉ፣ ሸሻሉ ነው። ወለሙሊእተ ሚንሁም ሩዕባለ ከእነሱ ከእነዚህ ሰዎች ሽብርን በተሞላህ ነበር አለ። በቃ ይፈራል። ማንኛውም ሰው እዛ ቀርቦ እንዲሸበርና እንዳይቀርባቸው እንዳይጠጋቸው አደጋ እንዳያደርስባቸው

ነገር ግን እነዚህ ሰዎች ለገሃድ አወጁ ፈቃሉ እንዲህም አሉ። ረቡና ረቡ ሰማዋት ወልአርድ፣ ጌታችን የሰማያት የምድር ጌታ የሆነው አንዱ አላህ ብቻ ነው አሉ። ለነድዑ ወሚን ዱኒህ ኢላሃ፣ ከእርሱ ውጭ ሌላ ማንንም አምላክ አንጣራም አሉ። ለቀድ ቁልና ይዘን ሸበቦ ሃኡላ ቆሙን ተከዙ ሚን ዱኒህ አሊያ፣ እነዚህ ህዝቦቻችን ከእርሱ ከአንዱ ከአምላክ ውጭ ሌላን አጋር አድርገው አማለክት አድርገ የያዙ ሰዎች ናቸው። ይህ በስተት መንገድ ነው እያሉ የአላህን አንድነት አምላክነት አወጁ በአላህ አማኞች ናቸው። ወደ እርሱ ተጠጎ እርሱን ጠበቃቸው። ቶቻ ይሄ ነው ሱረቱል ካፍ የሚናገረው ሌላ በርካታ ታሪኮች አሉት። በውስጡ ይሄን ይገልጻል። ከዚያ ስለ ቀጣዩ ዓለም ይገልጻል። ከዚያ ስለ ሁለት የአትክልት ባለቤቶች የነበሩ ሰዎች አንደኛው የተሰጠውን ጸጋ ያመሰገነ፣ ሌላኛው የካደ መጨረሻቸው ምን እንደነበር ይገልጻል። ጸጋ ቢሰጥህ በምን መልኩ ማስኬድ እንዳለብህ ያጸጋ እንዲጠበቅ ሌላም ሌላም እንደገና ስለ ሙሳ እና ስለ ኸድር ታሪክ ያነሳል። ይህም በጣም የሚደንቅ ታሪክ ነው። እንዳለ በዚህ ውስጥ የሱረቱል ካፋ የሚገራርሙ ተአምራት ውስጥ ተገልጸውበታል። ከዚያ ስለ ዙልቀርናይን ይናገራል። የእጁጅ እና መእጁጅ የሚባሉ ትውልዶች እንዳሉ ይነግረናል። የማናያቸው ለምሳሌ ጅንናና እና የማር ከዛልክ፣ የእጁጅ እና መእጁጅ የሚባሉ ልክ ከሰው ልጆች የሆኑ ፍጡር ናቸው። አማጺያ ናቸው። ካህዲያን ናቸው። እነዚህ ህዝቦች የሰው ልጅን ለማጥፋት የሆነ ጊዜ ላይ የተነሱ ነበሩ በዙልቀርናይን ጊዜ። ዙልቀርናይን ይሄ አለምን የገዛ መልካም ንጉስ ነው። አላህ ሱብሃነሁ ወተዓላ በጣም ወድሶታል። ይህ ንጉስ እነዚህን ጠላቶች ያኔ ከሰው ልጅ እንዳይደርሱባቸው ከለላ እንዳደረገ ይገልጻል። ይሄን ነቢያችን ስለ አላ ስለም የመልቅያማ ከመድረሱ በፊት እንደሚፈርስና ወደዚች ዓለም እንደሚመጡ ተናግረዋል። ከዒሳ በኋላ ተከትለው የሚመጡት እነዚህ ናቸው። ከዚያ በኋላ እንደገና መጨረሻ ላይ እያወሳል ስለምን ይናገራል? ስለ ካድያኖች እና ስለ አማኞች ይናገራል። ምን ይላል?

እርሱ እንዲሆን የወሰነው ነገር ነው። እርሱ እንዲሆን በወሰነው ነገር ላይ የሰው ልጅ ይጠየቃል ወይ? ላ አይጠየቅም። ከኛ ከራሳችን በሚሆኑ ስራዎች ነው ጽድቅ የሚሆኑ ኃጢያት፣ ስለነዚያ እንጠይቃለን እንጂ እርሱ እንዲሆን በወሰነው ላይ አንጠይቅም። ለምሳሌ እዚህ ጋር የሰው ልጆችን ዳግም ከቅብራቸው ማስነሳትና ለፍርድ ማቆም ይሄ ራሱ የወሰነው ነው። አዎ ለምን ተነሳቸው ብለው ይጠይቀናል? ላ ይጠይቀንም። ራሱ በሚያደርገው ነገር ለፍርድ ያቆመናል። ይሄ ራሱ ስራ ነው። ይጠይቀናል? ላንጠይቅም። ለምን ቆማችን ተብለው የምናደርገው ጥሩና መጥፎ ስራ ከሆነ ግን ይሄ ራሳችን ነው። ይህን ቀድሞ ያውቀዋል ራሳቸዋል በዚያ ነገር ላይ አድርገ ይህን መጥፎ ስራ ጥሩ ስራ ብሎ ለአንድን ለጽድቅ አንድ ለኃጢአት በፍፁም አልመረጠው። ይሄ ነው እንደ አጠቃላይ። እንቀጥለው አንቀጽ ፈጀመዕናሁም ጀምዓ ይላል። መሰብሰብንም ሰበሰብኳቸው ይላል። ዳግም የሰው ልጆች ከቀብራቸው ይነሳሉ። ከአደም ጀምሮ እስከ ዓለም ፍጻሜ ደርስ ያለ ሰው ወዓረድና ጀሃነመ የውመኢዝን ሊልካፊሪን ዐርዳ ይላል። የዛኔም ለካህዲያኖች ጀሃነምን ማቅረብን አቅርባታለሁኝ ይላል። ትመጣለች ጀሃነም

ዩኡታ ቢጀሃነም አሉ ነቢ ስ ላ ሰለም ወጂ አየመዝን ቢጀሃነም ብሎ አላህ ይናገራል። የፍርድ ቀን እንደቆምን ጀሃነምን እንድትመጣ ያደርጋል። ከሃዲያኖች እንዲህ አየሁት ወጂ አየመን ቢጀሃነም የዚያን በጀሃነም ይመጣል ማለት ይዘዋት ይመጣሉ መላእክቶች ይዘዋት እንዲመጣ ያደርጋል። መላእክቶች ለእርሷ ሰባ ልጓም አላት እ ከእያንዳንዱ ከዚህ ከሰባሽ ልጓሙ በእያንዳንዱ ልጓም ላይ መያዣዋ ላይ ሰባሽ መላእክቶች አሉ። የአንድ መላእክ ሀይል በጣም ይህና ለሚያጠፋ ሀይል አላቸው መላእክቶች፣ ሰባሽ መላእክት አለ። እነዚህ ይዘዋት ይመጣሉ። የዛኔ ለካህዲያኖች አቀርባታለሁ ማለት ይሄ ነው። ያዩታል። ትጨለች ኢዛ የሰታያቸው ጊዜ ረአትሁም ሚን መካን በዒድ ሰሚዑ ላሃ ተገይዙን ዘፊራ ይላል።

የከሰረ ሰው ብለል አለዚነ ለ ሳዒሁም ፊ ልሀያት ዱንያ እነዚያ ናቸው ስራቸው በምድር ላይ የጠፋ የሆነ ትክክለኛው አምላክ ያመልኩም፣ ለእርሱም አምልኮን አይሰሩም። ነገር ግን ከእርሱ ውጭ ለሌላ ባዕድ አምልኮ ያመልካሉ፣ ስራን ይሰራሉ፣ ይደክማሉ። እንደነዚህ ሰዎች የከሰረ ሰው የለም። ለ ሳዒሁም ፊ ልሀያት ዱንያ ልፋታቸው፣ ድካማቸው እዛቸው አለም ላይ የጠፋባቸው ሰዎች አ ወይ፣ እውነተኛውን አምላካ ጌታ አምልኮን አልሰሩ፣ ጽድቅን አልሰሩ፣ መልካም ስራ አልሰሩ። ይሰራሉ መልካም ስራ፣ ደሃን ይረዳሉ። ምን ይላሉ? ነገር ግን እዛው ጠፍቶ የሚቀር ነው። ምክንያቱም እውነተኛውን አምላክ ለእርሱ እየሰሩ አይደለም። ወሁም እነሱ ግን አለ ያሰቡነ ያስባሉ ይሕሲኑነ ሱንዓ ስራን እያሳመሩ ይመስላቸዋል። በትክክለኛ መንገድ ላይ እየሰሩ ጽድቅ እያደረጉ ይመስላቸዋል። እንደነዚህ ሰዎች የሚያሳዝን ሰው የለም። አለ አላ ስብን ታላ ላይከ ከፈሩ ቢአያት ረቢህ እነዚህ ናቸው የእኔን የጌታቸውን የአላህን አናቅጽ የካዱ ሰዎች። አለ ወሊቃኢህ ከእኔ ጋር መገናኘትንም የካዱ ሰዎች የተንሳኤቱ ፈሐቢጠት አዕማሉ ስራቸው ሁሉ ታበሰች። በክህደት ላይ ነው የሚሰሩት። ፈላ ኑቂሙ ለሁም የውም ልቅያመት ወዝና የቅያማ ቀን ምንም አይነት ቦታ አይኖራቸውም፣ ሚዛን አይኖራቸውም። አላህ ስብሐነሁ ወተዓላ በጣም የሚገርመው በቁርአን ላይ ስለ ካህዲያን ካወራ ስለሚጠብቃቸው ካወራ ስለ አማኞችና ስለሚጠብቃቸው ቀጥሎ ያወራል። አሁን ቀጥሎ ስለ አማኞች ደግሞ ጸጋ ሊነግረን ነው

ኢነማ አነ በሸሩም ሚስልኩም፣ እኔ ልክ እንደናንተ ሰው ነው ይበላቸው አምላክ አድርገው እንዳይዟቸው። አላህ ሱብሃነሁ ወተዓላ እኔ እንደናንተ ሰው ነው አምላክ አድርገው እንዳይዟቸው። አንደኛ። ሁለተኛ፣ ለምንድን ነው ሰው ነኝ ተናገር የሚላቸው? በሰው ላይ የሚሆን ነገር ሁሉ በእኔ ላይ ይሆናል። ይታምማሉ፣ ይበላሉ፣ ይጠጣሉ፣ ይወድቃሉ፣ ይነሳሉ፣ ይደማሉ፣ ይቆስላሉ፣ ሁሉ ነገር ይሆናሉ። ስለዚህ? በሰው ላይ የሚሆን ነገር በእኔ ላይ ይሆናልና ለምን በእርሱ ላይ እንዲሆነ ብላችሁ በሰው ላይ የሚሆንን ነገር ለመተቸት እንዳትሄድ ገታቸኋል። ነቢ መሐመድ ሰለላሁ ዐለይሂ ወሰለም ራሱ ላይ የለም፣ ሐዲሱ ላይ እንደዛ የለም ከሚሉት መካከል ነው። ቢኖርስ ነቢ መሐመድ ቁሞ ይቻናል። ቢሆንስ ሰው ማንኛውም ሰው ላይ የሚሆነው ነገር በእርሳቸው ላይ ይሆናል። ነቢ መሐመድ የዘርፈሳሽ አላቸው ሰው ናቸው። እንዴት ነቢ የሆነው የዘርፈሳሽ የሞኝነት ነው። ሰው ነው። ሰው ላይ የሚሆን ነገር ሁሉ በእርሳቸው ላይ ይሆናል። በዚህ መተቸት አይቻልም። እርሳቸው አለ አይደለም አምላክ ነው ብለህ ግን በሰው ላይ የሚሆን ነገር ሲሆንበት ብታይ ያልነበረ መተቸት አለበት። እሱን አተችም፣ እሱን አተችም። አምላክ ነው ብለህ እያመንክ ይበላል፣ ይጠጣል፣ ይወድቃል፣ ይነሳል፣ ይደበደባል፣ ይገደል፣ ይሄ ነው ብለህ ተቀብለሃል። ነገር ግን ነቢይ መሐመድ እንዴት የዘረፍሳሻያል ሰው ናቸው። ሰው ብቻ ቁል ኢነማ አነ በሸሩ ሚትልኩም፣ እኔ ልክ እንደናንተ ሰው ነው ይበላቸው ታመዋል። ነቢይ ሰለላሁ ዐለይሂ ወሰለም ታመዋል። እንዴት ነብይ ሆኖ ይታመማል? ላ አምላክ ሆኖ እንዴት ይታመማል ብትል፣ እሱ ነበር የሚያስኬደው ቦታቸው አለ። ሰው ነው ሰው እስከሆነ ድረስ በሰው ላይ የሚሆን ሁሉ በእርሳቸው ላይ ይሆናል። ዩሓ ኢለየ ከእናንተ የልቁንስ የሚለየኝ ነገር አሉ። አሁን እዚህጋ ምንድነው ዩሓ ኢለየ? አነማ ኢላሁኩም ኢላሁ ዋድ ሰው ነኝ እንደናንተ ካሉ በኋላ ወደ እኔ ግን ራእይ ይወረዳል። በቃ በዚህ ነው ከእናንተ የምለየው። በዚህ ነው ከእናንተ ምለየው፣ ወደ እኔ ራእይ መለኮታዊ ቃል ይመጣልኛል። ጌታ የሚመጣልኝም የትእዛዝ ሁሉ መጀመሪያው የራእዩ ምንድን ነው? አነማ ኢላሁኩም ኢላሁ ዋሂድ ጌታችሁ እርሱ አላህ አንድ ብቻ ነው የሚል ነው። በቃ የነቢያት ሁሉ አስተምሩ ዋና ራስ አምላክ አንድና ብቸኛ መሆኑን ማስተማር ነው። እስራኤል ሆይ ስማ ጌታ አምላካችን አንድ ነው። ስማ ያ እስራኤል ረቡ ኢላሁን ረብን ዋሂድ ይላል አረበኛ መጽሐፍ ቅዱስ ላይ

ቁርአን ትልቁ ጸጋ ነው እና እርሱን ስለሰጠን እንድናመሰግነው ቀድሞ በምስጋና ጀመረው። እንድናመሰግነው ጽ ዓብድ በዓብድ ብሎ ገለጻቸው። ባሪያዬ ብሎ ገለጻቸው ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም ነው። አላህ በቁርአን ላይ ባሪያዬ፣ ባሪያዬ፣ ባሪያዬ እያለ የሚገልጻቸው ዝቦታ ላይ ባሪያዬ፣ ባሪያ ብቻ አይደለም። ልብ ብሎ ዓብዲ ባሪያዬ ነው የሚለው እነሆ ደግፌ አያስኩት። ባሪያዬ፣ ባሪያዬ ብሎ የሚጠራው አንድ አካልን ነው። በቁርአን ላይ አለ ዓብዲሂል ኪታብ ባሪያዬ ላይ